የልጁ ሲፈለግ የነበረው ሲጠበቅ የነበረው የዲኤንኤ ምርመራ የልጁ ውጤት መልሱን ይዤላችሁ መጥቻለሁ ማለት ነው። ከብዙ ድካም በኋላ መልሱን አመጣውላችሁ። ብዙዎቻችሁም ሱመያም መልሱን ስጠብቅ ነበረ። ስለዚህ እስከ መጨረሻው በትዕግስት አዳምጡኝ። ስፈልጋት ከመጀመሪያው ጀመሪ ከእና አብዲ ጋር ሆኜ ስፈልጋት ቆይቼ አሰላሙ አሌይኩም ረህመቱላሂ በረካቱ። ውድና የተከበራችሁ ቤተሰቦቻችን ሰላም ሰላም ነው ባላችሁበት፣ በሰላማችሁ ይብዛ። እንግዲህ እንደምታዩት ከስንት ወራት በኋላ ተመልሼ መጥቻለሁ። ቤታችን ስመጣ አለቀባ ሞስጠፋ እንግዲህ ይዞታል የራሱን እቃ አስገብቶበታል። መኝታ ክፍል እነዚህ ገብቷል እሱ መኝታ ክፍሌ፣ ጀሚላ የተወለደችበት የድሮ መኝታ ክፍላቸው። አሁን ደግሞ ፈልገም ፈልገም ፈልጋ ስናጣ ነው ቪዲዮ የሰራላችሁ ማለት ነው። እዚህ አካባቢ አልደረሰች። እሱ ቤት እንዳለች አላገኘኋትም። መተዋት መኝታ ክፍላችንም መጣ ሰው ተከራይቶት እየኖረበት ነው። ታች የነበረው ማለት ነው። ብቻ ይገርማል። ይህን ይመስላል። ፈጣሪ አንተ እርዳ ቢሆን በእውነት ሰይት ቢሆን ማለት ነው

ይላለው ግን ዝም ብለው ወደዚህ ወደዚያ፣ አሁንም ሌላ ጊዜ አንተ ኢትዮጵያ ከሄድክ በኋላ እሷ እዚህ ነ ምናምን ካልክ አንተ ሮጦ እንዳትመጣ አይዞህ ይላለው። እኔ ሌላ ነው። እየፈለኩ ነው፣ እየፈለኩ ነው። ቤቷን አላገኘትም። ቤት ቀይራለች አሉኝ። ቤቱ እየዞርኩኝ ባላንኳኳም እየፈለኩ ነው። ቤት ቀይራለች ብሎኛል። ባልቀርጽላችሁ እየዞርኩ እየፈለኩ ነው። ያሉትንም ጠያቂያችሁ ማግኘት አልኩም ማለት ነው። ኢንሻላ እስኪ። ቤት ቀይራ ይሁን ከተማ ቀይራ ይሁን እኔ ሰላም ራሱ በጣም ታጠራጥረኛል። ባሏ አለ እሱም ቤት ከቀይሮ በኋላ አይተናት አናውቅም እያሉ እንግዲህ፣ ቤት ነው የቀየረችው፣ ከተማ ነው የቀየረችው የሚለውን ደግሞ አብረን መና የሆነን ማለት ነው። የምደርስበትን የማሰውታ ይችላል ማለት ነው። ያገኘኋት እኔ ያው ትዳሬ በአንቺ ሰበብ ተበትኗል። እኔ የአንቺን ትዳር አድናለሁ ብዬ የአንቺን ትዳር አድናለሁ ብዬ እኔም በተጉኝ የምፈልገው ምንም ነገር አይደለም። እኔና እሱ አንድ ላይ ሆነን አስመርምረን በቪዲዮ ቀጥታ ቀርፀን ለእሱ መያ ብቻ ነው ማድረስ አላማዬ፣ እንድታምነኝ እስኪ እንግዲህ አሁን ምናልባት ድምፁም ሊረብ ይችላል፣ ብዙም ላይ ይሰማ ስለሚችል እስከ መጨረሻው ከኔ ጋር አሁኑና ልክ እኔ እንትን ካልኩ በኋላ የምነግራችሁ ይሆናል ማለት ነው። የምደርስበትን የማሳውቃችሁ ይሆናል ማለት ነው። አሰላሙ አሌይኩም ረቱ በረካቱ። ውድና የተከበራችሁ ቤተሰቦቻችን እንግዲህ ብቻዬን ተመልሼ እመጣለሁ። እንግዲህ የልጁ ሲፈለግ የነበረው ሲጠበቅ የነበረው የዲኤንኤ ምርመራ የልጁ ውጤት መልሱን ይዤላችሁ መጥቻለሁ ማለት ነው። ከብዙ ድካም በኋላ መልሱን አመጣውላችሁ። ብዙዎቻችሁም ሱምያም መልሱን ስጠብቅ ነበረ። ስለዚህ እስከ መጨረሻው በትዕግስት አዳምጡኝ። ስፈልጋት ከመጀመሪያው ጀምሬ ከአብዲ ጋር ሆኜ ስፈልጋት ቆይቼ በስተመጨረሻው የት እንደተገኘች እስከ መጨረሻው አዳምጡኝ እና ውድ ቤተሰቦቻችን ቪዲዮ ላይ እንዳያችሁት ከእነ አብዲ ጋር በጣም ዞርን በመኪና አንድም ቀን አይደለም ሁለትም ሶስት ቀን በላይ ዞርን። ከአብዲ ጋርም ብቻዬንም ሄድኩኝ ሄድኩኝና ይኸውላችሁ ብዙዎቻችሁ ላታምኑ ይችላላችሁ። ሄድኩኝና ስንጠይቅ ቤት ቀይራለች አሉ። ያው እኔም ደግሞ ጊዜ እየጠበቅኩ ነው ባሉ ወደ ስራ ቦታ ስሄድ ምናምን ነገር ነው። በደንብ አድርጌ ሴቶች ልኬባቸው በሴት እንደዚህ እንዲጣራልኝ አድርጌ በማውቀው ሳጣራ ልጅቷ ተሳፍራለች ይላሉ። ወዴት ውዴዳ ይሁን ሀድራሞት ይሁን ከዚሁ አገር ውስጥ ሆኖ ወደሌላ ሀገር ተሳፍራለች ይላሉ። በምክንያት ባሏ እዚህ እያለ እንዴት ብቻዋን ሳፍራለች ብትጠይቃቸው፣ ከባሏ ጋር ተጣልታ ልጇን ይዛ ሄደችው። ከባሏ ጋር ተጣልታ ልጇን ይዛ ተሳፍራለች። የት እንደሆነ ግን በእርግጠኝነት አይቆመን እንጃ ነው የሚሉኝ። ያው ያለችበትም በደንብ የሚያውቀው ባሏ ነው ባሏን ደግሞ እንዴት እጠይቀው? ባሏን አይቸዋለው። ትንሽ ተኮራርሽን ደግሞ አናገርም። ባሏ አለ ባሏ ዚህን ያለው ልጅቷና ህፃኑ ልጅ የሉ እና በቃ ሱመያ፣ ይው የዲኤንኤው ምርመራ ውጤት ይሄንን ይመስላል። በአንድ ቀን አጠዋት ብዬ አልመጣም ብዬ ደጋግሜ ስፈልጋት ነበር፣ ከሌሎች ከተለያየ ሰዎች ሳላጣራ ማለት ነው። ከባሏ ጋር ኃይለኛ ጸብ ነበረ ተጣልተው ሄዳለች እዚህ የለችም። ተፋቷል፣ ሁላን ያሉ ሁላ አላውቅም። ምናልባት ቪዲዮን አይተው ታውቆ ተጠራጥሯት ተጨቃጭቀው በዛ ጉዳይም ሊሆን ይችላል። ሰውም ወረኛ ነው፣ ሊያደርሱ ይችላል። በዛም ጉዳይ ሊሆን ይችላል። ይጣሉት ብቻ ተጣሉ ተጣሉ እና ተለያዩ ይላሉ እና ሱመያ የምጠብቂውም ዲ ኤን ኤ ምርመራ ምንም ነገር የለም። አመንሽኝም አላመንሽኝም። ትልቋ ደግሞ እዚህ ጋ ጨዋታ የተጫወተችው እኔ የተጠራጠርኩት አቶ ሰላም እንጠራጠርኩት እሱን ጉዳይ ግን ገና አጣራለሁ። ሳላጣራ ምንም አላወራም። ሰላም እንጠራጠርኩት ሮጣ የመጣችው ለተንኮልን ያልኩት ልጅቷን ልታሸሻት ልደብቃት ሊሆን ይችላል። ሳላጣራ በደንብ አላወራም ግን አጣራለሁ እና ሰላምና ሐዋም ቁጭ ብለው ያ ፓስፖርቱን እንዳልኩት ቪዲዮ ሰርቶ ለቋል። ከሰላም ተናግራለች ያው እኔ የሰላም ፓስፖርት ምንም አያደርግልኝም አልሳፈርበትም የትም አልሄድበትም የምፈልገውን ነገር ብቻ እንድታረግልኝ ነው ሰላምን ፓስፖርት ሆን ያስኩባት እንድትተባበረኝ ነው እንጂ ሌላ ተንኮል ባስብ ፓስፖርቱ ምን ይሰራልኛል ሰላምን ራሱ አናሊዛትም ሰላምን ራሱ ይዣት የሆነ በር ዘግቼባት ማረጋትን አድርጌ እንትን ላለው ግን ሴት ነች ከሴት እጅ ጋር አልፎካከርም ወንድ ቢሆን ኖሮ አስፋልት ላይም በቂያችን ነው ለመጣላትም የሚፈልገውን ነገር ለማድረግ ማለት ነው። ግን ሰላም ሴት ልጅ ስለሆነች እሷ ላይ እጄን ማንሳት አልፈልግም፣ ምንም ማድረግም አልፈልግም፣ ምንም አላረጋትም። አንድና አንድ ነገር ብቻ እሷ የሚያስፈልጋትን ነገር ይዣለሁ። አዎ ፓስፖርቷ እኔ ጋ ነው። ፓስፖርቷን ይዤዋለሁ። ሰላም ቪዲዮ የምታይ ከሆነ ያለ ፓስፖርት ወደ የተመሳፈራች እዚሁን ያለሽው ምንም አይነት ተንኮል ሰርተሽ ሮጠሽ አትሄጂም ማለት ነው። የሚፈልገውን ነገር እስካጣራ አድርጊልኝ ስል የነበረው ሚሞሪ ነበረ። ስጠይቃት የነበረው ትቼዋለሁ። ሚሞሪውን አትስጠኝሽ ይዘው አትዞርም እሷ ጋ የለም። እንደማላገኘው አውቄያለው እዚህ እሱ ሌላ ጊዜ እንጠይቅበታለን። ሚሞሪውን ሳይሆን ልጅቷን ደብቃታለች ሰላም ሱመያ ለእሷ የምታግዝ እየመሰላት ነው እንጂ ለእሷ የሚያግዝ ሰው ቢሆን አንድ ላይ አስቀምጦን ወይም ደግሞ ከኔ ጋር ሲሆን እኔን አግዛኝ ያጠፋው ጥፋት እንደዚህ ያጠፋው ብላ በሽማግሌዎች ሱመያን እንድለምናትና ከኔ ጋር ታርቃ ሱመያ የምትፈልገውን ነገር በጠረጴዛ ዙሪያ ቁጭ ብለን ጉዳዩ እንዲፈታ ማድረግ ትችል ነበር፣ ሰላም። ማለት ነው የኔና የሱመያ ጉዳይ እንዲፈታ። ሱመያም የማትፈልገውን ነገር ለዚህ ዓይነት ጉዳይ ነው። ከአንተ ጋር መኖር አልፈልገውም፣ ይህንን አድርግልኝ እና ከአንተ ጋር እኖራለሁ ልጆችን አሳየው የሚለውን ቁጭ አድርጋ ቢያንስ እሷ ማችል ከሆነ እንደ ትልቅ ሰው፣ እንደተማረ ሰው ብታስብ ቁጭ አድርጋ እኔና በጠረጴዛ ዙሪያ እሷ እኔንም ከኔ ጋር ፌስ ቱ ፌስ መገናኘት ካልፈለገች ሽማግሌዎች የእሷን ቤተሰቦች ሁኑ፣ የኔም ቤተሰቦች ሁኑ አመቻችታ ሁለታችን የሆነ መንገድ በቃ አላለ ወይ ታርቁ፣ ወይ አትታርቁ የሚለውን መጨረስ ትችል ነበር። ታርቀንም አልታረቅ ተጣልተን ማልጣላ እስከ መጨረሻ ተለያይተን ማልተለየ ልጆቼንም አላሳየች። ህጉም እኮ ልጆቹን አታሳይ አይደለም በህግ በኩልም ብንሄድ ማለት ነው አታሳይ የሚደግ የለም አብረሹ መኖር ካልፈለግሽ የእሱም ልጆች ናቸው። ብቻሽን አመጠሽ ብቻሽን አልወለድሻቸውም። መፍታለኝ በህግ መጠየቅ ማለት ነው። ግን ለዚችው ጉዳይ ብዬ ሌላ ነገር አንቺ ላይ ብሶት እንዳይባባስብሽ፣ እንዳትናደጂ፣ ከሰሰኝ፣ በህግ ጠየቀኝ፣ ምናምን እንደዚህ አድርገኝ በህግ አስገድዱ ልጆቹ እንዲ እንዲበለሽ የበለጠ ከዚህ ሀገር ከኢትዮጵያ ጠፍተሽ እንዳትወጪ እሱ እሱ ፍራቻ ስላለብኝ እና የልጆቼ እናት ነሽ። አንቺ ላይም በህግ ምናምን አላስጠየቅሽም። አጥፍቻለሁ ጥፋቴን ይቅርታ አርጊና ለለመነሽ ብዬ ተንበርክኬ ለመንኩሽ። አልቅሽ ላ ለመንኩሽ፣ እንቢ አልሽ። ምን ላርግ? እሺ አንተ ማሳያ አለው አልሽ። አንቺም የምትፈልጊውን አሳያለሁ የምፈልገውን መስፈርት ካመዋላልሽ የልጁ ጉዳይ እዛ የተወራልኝ ነገር እውነትና ውሸት መሆኑ ይለየልኝ፣ ይጣራልኝ አልሽ። ትኬት ቆርጬ መጣሁ። ኢትዮጵያ ውስጥ አይደለም እዛው ዛው በአምስት በሶስት ሚሄደው ትኬት ቆርጬ እዚህ ድረስ መጣሁ። የመን ድረስ ስመጣ እኔ ላጣራ መጣሁ። ሰላም የምልታደርግ መጣች። ቢያንስ እኔ ካጣራው ካስመረመርኩ በኋላ ስጥልኝ ለምትይው ሰው እዚህ የምታውቂያቸው ዶክተር ጓደኞች አሉ አረቦች አሉ ሴቶች ከእኔ ጋር በሱ በመልእክት እንኳን ማድረስላቸው። ከዛ እነሱ ያንን ወረቀት ምናምን ይዘው ከፈለጉ አንቺ ራሱ ይስተናግረሻል። ካስመረመርኩ በኋላ የተመረመረበት ሆስፒታል ዶክተሮቹ ያሉ አረቦች ጓደኞች ሊያጣሩ ይችላሉ። ከማጣራትም አልፎ ከኛ የሚፈልገውም ፀጉርም ሆነ በደምም ሆነ በምንም እንዲመረመር በምትፈልጊው መንገድ የሚመረምረው ናሙና የኔንም የልጁንም ለምትፈልጊው ዶክተር ሰጠልሽ ነበር፣ ወስዶ ያስመርምሮልሽ። ከኔ የሚፈልገውን አደርግ ነበር ግን ሰላም ይሄውላ፣ እንዳይጣራ የእሱ ጉዳይ ከተጣራ እኔና አንቺ እንታረቃለን። ሰላም እኔና አንቺ እንድታረቅ ማትፈልግበት የሆነ ጉዳይ አለ። በደንብ ራስሽ እንትን በይ። እንደዚህ ሁሉ ጊዜ ከአንቺ ጋራ እዚህ እጅ ላግዝሽ እዛ ሁኚ እያለችሽ እኔን አንቺ እንዳንታረቅ ምታደርገው ሚሞሪውን ሰርቃምታ የሰርጉ ቪዲዮ ላንቺ አሳይታሽ ንዴቱ እንዲባባስብሽና ጥላቻውን እንዲብስብሽ ብዙ የሰርጉ ሚሞሪ ኤዲት ያልተደረገ ቪዲዮዎችን አመጣችልሽ። የሰርጉ ቪዲዮ ኤዲት ሳይደረግ ብዙ አይነት ነገሮች ይኖራሉ። የቤት ውስጥ ያሉ ዝግጅቶች አሉ፣ የሆነ ወሬ ይወራል፣ ጨዋታዎች ይጨዋወታሉ። ብዙ አይነት ጨዋታዎች እንጫወታለን። ልምምድ ስናደርግ የሆነ በቃ አለ፣ የሆነ መተቃቀፍ አለ፣ መሳሳም አለ፣ ምናምን ምናምን። እነሱ እነሱን እንድታያቸው ፈልጋ ነው። ራሷ ካየች በኋላ እዛው መደበቅ እንኳን ትችል ነበር። ጤነኛ ሰው ብትሆን እዛው ትደብቃለች ሱመያ። እነዚህ እነዚህ ስታያቸው ይብስባታል፣ ትናደዳለች። ሰው ሀገር ነው ያለችው ምናምን ብላ መደበቅ ትችል ነበር። ከኢትዮጵያ ትኬት ቆርጣ እዝች ወኔ ያለውበት ውስጥ የድሮ ስቱዲዮ ቢሮ ውስጥ ይዛ መታ። አብራችሁ ቁጭ ብላችሁ ሜሞሪዎቹን አሳየችሽ። ሰርጉን ቪዲዮቹ ምን አሳየችሽ? ሰርግ ኖርማል ሰርግ፣ ወይ ሰው ሲጎራረስ፣ ሲጨፈር ምን ሲባል አላ እሱ ነሱ እንኳን ኤዲት የተደረገ ቢሆን ኤዲት ሳይደረግ ብዙ ልምድ አለ እዛ ጋ፣ ብዙ አንቺን ሱመያ የሚያስቀናት ነገሮች ሊኖሩ ይችላሉ። ስታያቸው እንደዛ ትናዳለች። ብዙ ያወራናቸው ወሬዎች አሉ እዛ ላይ ስለእሷ መጥፎ ሳይሆን ሌላ ሌላ ነገሮች ያወራናቸው አሉ። እነዚህን እነዚህ ስታይ ሱ ያበስበታል። ወታም አላሳየችውም እንዳላየም ለማስመሰል ነው እንትን ያለችው ማለት ነው። እና እኔ አሁንም ቢሆን ሚሞሪውን አይደለም ሚሞሪ ችግር፣ ሚሞሪውን ቤት ድረስ ደፍራ መታ ካሜራማኖቹን አታላ ሰርቃ በመሄዷ ነው፣ እልህ ስለያዘኝ ልቀበላት ይፈልግኩት፣ እና ፓስፖርቷን የቀማት መንገድ ላይ ግን፣ አሁን ጉዳዩ አይደለም ሰላምም የደበቀች ልጅ ካላመጣች ፓስፖርቷን አታገኝ። ልጅቷን የደበቀችው ሰላም ናት። አመናችሁኝም፣ አላመናችሁኝ ልጅቷን የደበቀችው ሰላም ናት። ሰላም ልጅቷን ደብቃታለች፣ እንዳላገኛት አድርጋለች። ሮጣ ቀድማ የመጣች እሷ እዚህ ኢትዮጵያ ብላ ቪዲዮ ሰራች። ቀን የመን ብላ ቪዲዮ የቀረጸች ቀን እኔ ኢትዮጵያ ከአዩ ጋር ነበርኩ በዛች ሁለት ሶስት ቀን ውስጥ የምታደርገውን አድርጋ ሀዋ ጋር ራሱ የመጣችው ስለ ልጅቷ ጉዳይ ስትላሳ ለት ተጠራ ነው የመጣችው፣ የሌላ ጉዳይ አይደለም። እና አሁን የሰላምን ጉዳይ እሷ ላይ ሳልደመድም በፊት ማጣራቸው ብዙ ነገሮች አሉ። አጣራና የእውነት እሷ ከሆነች ያሸሸችው ትልቅ ችግር ነው የሚፈጠረው እና ብዙዎቻችሁ ደግሞ ሴት ልጅ ላይ ኮመንት ስር እንዳለ ሰው እንደ ሴት ልጅ ላይ ፖሊስ ታመጣለህ። እኔ እንደ ፖሊስ ያመጣት ፖሊስ እኮ የጠራችብኝ እሷ ነች። እሷ ፖሊስ ጠራችብኝ። አገሪቷ ለሴት የምትሆንናት፣ እንደፈለግኩ ያደርጉሃል፣ እኔ በዋሻቸውም እኔን ያምኑኛል፣ እንደፈለግኩ አደርጋለሁ ብላ ሄዳ ፖሊስ አመጣች። ፖሊስ አመጣች። እኔም ደግሞ ምንም እንደማላመጣ ነበር ያሰበችው። ምን ማድረግ እንደምችል አሳየዋት። ፖሊሶቹ ያመጣችሁን ፖሊስ ነው ለእሷ ሳይሆን ፖሊሶቹ ላመጣችሁ ፖሊስ ነው። እኔ ፖሊሶቹን የጠራሁት እነሱ ስለሚባቡ እኔ እና እሷ እንድነጋገር እሱ ፖሊሱ ዞሮ ማለት ስለነበረበት ነው። ለዛ ነው የጠሯት፣ የጠሯቸው እኔ እኔ የጠሯቸው እሱን ሂዳሉት እኛ እንድንነጋገር ሆነም ማለት ነው እንጂ ሌላ ጉዳይ መጀመሪያ ሷ ለደበድባት አይደለም ፖሊስ ያመጣችል ፖሊሱንም አመጣች አላመጣችም። ፓስፖርቱ እጅ ላይ ገብቷል፣ ገብቷል፣ ያው ነው። ብዙዎቻችሁ ተናዳችሁ፣ ሴት ልጅ ላይ እንዲህ ታመጣለህ፣ ሴት ልጅ እንዲህ ታደርጋለህ። ላስደበድባት ወይ ላሳስራት አደለም፣ ሴት ልጅ ናት እና እንዳሰባችሁት አደለም። እሷ ፖሊስ ስለጠራች ነው ፖሊሶች የሚጠሯት። እሷ እኔ ላይ ፖሊስ ስላመጣች ፖሊሶቹን ጠሯቸው። እሷ አስር ፖሊሶች ብታመጣ እኔ መቶ አመጣ ነበር የማምጣት የማምጣት ብርቅ አይደለም። ግን ስለዚህ አሁን ቤተሰቦችም እየጠበቃችሁ የነበራችሁት ለምን ስሙ እያርግ ያለችሁን አንተ የተላከውን የሄድክበትን ጉዳይ ትተክ ለሚሞሪ ነው ወይ ምናም ብላችሁ ነበር። እኔ ሚሞሪ ትቻለ ስለሚሞሪ አይደለም ልጅቷ ጠፍታለች ከዚህ ሀገር ወታለች የተባለ ሳፍሬት እንዲልች አላቀቅ ከሁለትም ከሶስትም ቀላይ በላይ ሲዞር ነበር ከተማን በሙሉ በመኪና እየጠራጠርኩት ትሰራለች የተባለው ቦታ ሳጣራ ነበር። ከእነ አብዲ ጋር ዞሬ ምናልባት ከእሱ ውስጥ ጣል የምትሄድበትን ቤት ላጣራ ሄጄ ነበር። ሁሉም አይተናት አናውቅም፣ ከባሏ ጋር የሆነ ጊዜ ትገኝታለች። ከዛ በኋላ የት እንደሄደች አናውቅም። አንዳንዶቹ እዚሁ የመን ውስጥ ሆኖ ሌላ ከተማ አለ፣ ለምሳሌ ኢትዮጵያ ውስጥ ሆኖ አዲስ አበባ፣ ባህር ዳር፣ ባሌ ምናምን እንደባለ የተለያየ ተለያየ ከተማ አለ ማለት ነው። እንደዛ ነው ወደ ሄዳ ምናምን ለማታውቁ ሰዎች ማለት ነው ተሳፍራለች ውደዳ ይሁን አልቃይዳ ይሁን አድራሞቲን አናውቅም። ያሉ የትኛውን ብዬ ሄጄ ልፈልጋት? በእርግጠኝነት የሚያውቀው ሰው የለም። ባሏንም ብሄል ጠይቀው ምናልባት ቪዲዮ የሚያዩ ከሆነ ደግሞ አሁን ይህንንም ራሱ አላወራም ነበረ፣ ግን በዚህ ቪዲዮ ራሱ ሊያውቅ ይችላል። ግን ተጣልተዋል፣ ተለያይተዋል፣ ተፋተዋል። እንደን የተባልኩት በምን ጉዳይ እንደሆነ አለህልም፣ በምን ጉዳይ እንድጣሉ ባላቅም ተጣልተው ተፋተውን ሄደችው የሚባል መረጃ ኔ ደረሰኝ እና ሱምያ፣ እሺ አሁንስ ምን ላደርግልሽ? ይኸው የለችም፣ ጠፍታለች ተባለ፣ ከዚህ ሀገር ወጥታለች፣ ከባሏ ጋር ተጣልታ። ስለዚህ ያው ምን ላደርግሽ፣ ላስመረምር ነበር የመጣሁት በፈለግሽው ልማልልሽ አልኩ። ማልኩኝ፣ ወላሂ የእኔ ልጅ አይደለም፣ ወላሂ የእኔ ልጅ ከሆነ ዛሬን ቀን አያሳድርኝ፣ መልልሻለሁ የእኔ ልጅ አይደለም በፈለግችው ልማል አልኩ በቃ ሰው እኮ ማንኛውም ሰው የራሱ እምነት አለው በእምነቱ ይማማልና ይተማመናል ልማልና እመኝኝ አልኩ በቃ ከመርመራ ውጭ እኔ ምዬ ከዋሻዎች የምጠይቅበት እኔ ነኝ አንቺ ምን ያስጨንቅሻል እኔ ልማልና በፈለግሽው በፈለግሽው ማለ ልማልሽ እመኝኝ ስለዚህ የሆን ነገር አጣራ አጣራ እኔ እንዳጣራ ነበር የፈለግሽው። ሰላም አታቆም ልጁ እኔ አቋረደ ሰላም የላክሻት አንቺ እጅሽ ውስጧ ካለ አብራችሁ ተነጋግራችሁ ከሆነ የመጣችሁ፣ ሌላ ሰዋት ልኪም ነበር ከዚሁ ከኢትዮጵያ ድረስ እዚህ የምትልኪው። ለምን ሁሉም ሰው ለአንቺ ጥሩ የሚያስብል እንዳይመስልሽ፣ አንድ ቀን ትደርሺበታለች። ይ ሰላምን ትንኮል። አንድ ቀን ይሄ ሚስጥር ይወጣል። አንድ ቀን ለምን እንደምታሸሽ ለምን እኔና አንቺ እንድንታረቅ የማትፈልግበት ምክንያት አንድ ቀን ሊወጣ ይችላል፣ አንድ ቀን ይገለጸልሻል። ስለዚህ አሁን ያው ምንም ማድረግ አልችልም። ዲኤንኤ ምርመራ ለማስመርመር ነበር የመጣሁት። የሚመረመረውም ልጅና ሴትዮዋ የሉም። አሁን ምንም አማራጭ የለኝም። አንድ ሁለት ቀን ማጣራውን አጣርቼ ወደ ኢትዮጵያ መጓዜ ነው፣ ወደ ኢትዮጵያ መመለስ ነው። ምንም ማድረግ የለም። ለዛ ነበር የመጣሁት። ያው ኪሳራ ሆነ። ማነው አውጥቼ አላገኝም። እኔ ልጁ የኔ ቢሆንና አስመርምር የውጤቱ እኔ የምዋረድ ቢሆን ለማስመርመር ወጪ የመጣለው ትኬት ቆርጬ አላደርገውም። እዛ ሆኜ የሆነ መላ አልፈጥርም። እዛው ግግም አይደለም፣ የኔ አይደለም ምናምን አለ። ስለዚህ ይመኝ የኔ አይደለም እና ወደ ቤተሰቦቼ ወሬ አበዛባችሁ። ሰላም አለይኩም ወራህቱላሂ ወበረካቱ። ባይ ባይ።